ኢትዮጵያ ኤርትራን በግዛት ጥሰት በተጣቂ ቡድን ድጋፍ ከሳለች አሰብን እንደ ስትራቴጂካዊ ቅድሚያ እንደምትሰጥ አረጋግጣለች። አዲስ አበባ፣ ኢትዮጵያ ኤርትራ በግዛቷ ውስጥ የሚንቀሳቀሱትን ተጣቂ ቡድኖችን ትደግፋለችና ሉዓላዊነቷን እየጣሰች ነው ስትል ክስ ሰንዝራ በአሰብ ወደብ ደህንነቱ የተጠበቀ ተደራሽነት ሀገራዊ ቀዳሚ አጀንዳ እንደሆነ አረጋግጣለች። ኢትዮጵያ ከባድ ቅስቀሳዎች ስትል የገለጸችው ወታደራዊ እገዳ ያልተወሰነ ወይም ቅድመ ሁኔታ የሌለው እንደሆነም አስተናቅጣለች። በሆርን ሪቪው እና በአዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ ፎረም ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ ዶክተር ህዳር 13 ቀን 2025 የሰጡት ሲሆን የኢትዮ ኤርትራ ውጥረቶችን ታሪካዊ እና ወቅታዊ ሁኔታዎችን በዝርዝር የገመገመ ሲሆን ኢትዮጵያ ችግሩን ለመፍታት የምታደርገውን ጥረት አብራርተዋል። ሚኒስትሩ እንዳሉት በአሁኑ ጊዜ የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን እየተቆጣጠሩ ነው። እነዚህ አካባቢዎች በኢትዮጵያ ሉዓላዊ ግዛት ውስጥ ወድቀዋል ሲሉ አጽንኦት ሰጥተዋል። ኤርትራ በመንግሥት ላይ የጦር መሳሪያ ላነሱ ቡድኖች ከፍተኛ የሆነ የቁሳቁስ ድጋፍ በማድረግ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባች ነው ሲሉም አክለዋል። እነዚህ እውነታዎች የኢትዮጵያን ራስን የመከላከል መብት ሕጋዊ በሆነ መንገድ ለመጠቀም በቂ ምክንያት ይሰጣሉ ሲሉ ጌዲዮን ተናግረዋል። ጌዲዮን እንዳሉት ኢትዮጵያ ቀድሞውኑ ደካማ በሆነ ክልል ውስጥ አስከፊ ግጭትን ለማስከወድ ሆን ብላ የመገደብ አቅም እንዳላት አጽንኦት ሰጥተዋል። ይህ ገደብ ላልተወሰነ እና ቅድመ ሁኔታ የሌለው ተደርጎ ሊወሰድ አይገባምና ሊወሰድ አይችልም ሲሉ አስተነቅቀዋል። ጌዲዮን ከ20ኛ ክፍለ ዘመን አጋማሽ እስከ አሁን ድረስ በሁለቱ አገሮች መካከል ያለውን ረጅምና ግጭት የበዛበትን ግንኙነት በመጥቀስ ተደጋጋሚ ውጥረቶች ከድንበር አለመገባበቶች ወይም ከኢትዮጵያ የባህር ምኞቶች ባሻገር እንደሚዘልቁ ተከራክረዋል። ኤርትራ በኢትዮጵያ የውስጥ ጉዳዮች ላይ ተጽዕኖ ለማሳደር የምታደርገው ሙከራ ኤርትራን ለኢትዮጵያ ጠላት በሆኑ የውጭ ኃይሎች መሳሪያ ማድረግ እና በኤርትራ ውስጥ ያለውን መረጋጋት ከኢትዮጵያ አለመረጋጋት ጋር የሚያመሳስለው የደህንነት አስተምህሮ ጨምሮ አምስት መሰረታዊ ምክንያቶችን ጠቅሰዋል። የኤርትራን መንግሥት ያልተለመደ በማለት ገልጸው የፖለቲካ እና የኢኮኖሚ መዋቅሯ ሙሉ በሙሉ ወታደራዊ መዋቅር እንዳለው አረጋግተዋል። ይህ ጌዲዮን እንዳሉት ኤርትራ ለመደበኛ የኢኮኖሚ እና የዲፕሎማሲ ተሳተፎ ያላትን አቅም ይገድባል። ይህም የ2018 የመደበኛነት ተነሳሽነትን ጨምሮ ቀደም ሲል የተደረጉትን የመቀራረብ ጥረቶችን ያዳክማል። እነዚህ ተግዳሮቶች ቢኖሩም ጌዲዮን የአፍሪካ ቀንድ የጋራ ጂዮ ኢኮኖሚያዊ እና ባህላዊ ቦታ እንደሆነች ኢትዮጵያ የገለጸችውን ራእይ አጉልተው ገልጸዋል። የረጅም ጊዜ መረጋጋት በክልላዊ የኢኮኖሚ ውህደት ላይ የተመሠረተ ነው። ኢትዮጵያ እና ኤርትራ አንድ ህዝብ ያላቸው ሁለት አገሮች የእንደዚህ አይነት የውህደት ሞዴል ዋና ማዕከል ለመመሰረት ጥሩ ቦታ እንዳላቸው ተከራክረዋል። ይህ በነፃ የንግድ መስክ ሊጀምር እና ቀስ በቀስ የኢኮኖሚ ፖሊሲዎችን በጥልቀት ለማስማማት በስትራቴጂካዊ መሠረተ ልማት ላይ የጋራ ኢንቨስትመንትን ጨምሮ፣ እንዲሁም ኢትዮጵያ አሰብን ጨምሮ ዘላቂ እና ደህንነት የተጠበቀ የባህር መዳረሻን አስፈላጊነት ለሁለቱም ሀገራት በጋራ በሚጠቅሙ መንገዶች መፍታት እንደሚችል ተናገረዋል። ሚኒስትሩ ዓለም አቀፉ ማህበረሰብ የለውጥ ጥረቶችን እንዲደግፍ እና ኤርትራ ቅስቀሳዎች እና ጥሰቶችን እንድታስቆም እና በመልካም እምነት ውይይት እንድትሳተፍ እንዲያበረታታ ጥሪ አቅርበዋል። ታሪካችን ምርኮኞች መሆን የለብንም፣ ነገር ግን ወደፊት እጣፈታችንን ጌቶች መሆን የለብንም ሲሉ ሁለቱም መንግስታት እና ቀጣዩ ትውልድ የሰላም የክልል ውህደት እና የጋራ ብልጽግናን እንዲከተሉ አስበዋል። የጌዲዮን ንግግር ተከትሎ ተሳታፊዎች በሆርን ሪቪው ስራ አስፈጻሚ ዳይሬክተር ብሌን ማሞ በሚመራው በተቀናጀ የጥያቄና መልስ ክፍለ ጊዜ ተሳተፈው። ሚኒስትሩ ስለ አሰብ ወደብ ለተጠየቀው ጥያቄ ምላሽ ሲሰጡ የአሰብ ወደብ የኢትዮጵያ ዋና ቅድሚያ የሚሰጠው ጉዳይ ሆኖ ይቀጥላል። ለታሪካዊ ወይም ለህጋዊ ማስተካከል ብቻ ሳይሆን የኢትዮጵያ መንግሥት ከኤርትራ መገነጠል በፊት በሆነም በኋላ ከፍተኛ ኢንቨስት ስላደረገ ነው። ኤርትራ በ1998 ጦርነት ባወጀችበት ወቅት ኢትዮጵያ ወደቡን የመጠቀም መብት እንዳታች አስታውሰዋል። እንደናም አገሪቱ ወደፊት ተመሳሳይ ተጋላችነት እንድትጋብጥ አትፈቅድም ሲሉ አጽንኦት ሰጥተዋል። በተጨማሪም የጠቅላይ ሚኒስትሩን የፓርላማ ንግግር ኢትዮጵያ ከባህር ተደራሽነት የተነተለችበትን ሂደት ህጋሚነት በተመለከተ በድጋሚ ደጋግመው ገልጸው፣ እንዲሁም ኢትዮጵያ ከሌሎች የክልል የባህር ዳርቻ ሀገራት ጋር በመጓጓዣ ዝግጅቶች አማካኝነት ወደብ መዳሻን ለማበዛዘት ያላትን ስትራቴጂካዊ ፍላጎት አጉልተው ገልጸዋል።